መቄዶኒያ የአረጋውያን እና አእምሮ ህሙማን መርጃ ማዕከል ለሚያስገነባው ንጻ ከየካቲት አንድ ጀምሮ የገቢ ማሰባሰቢያ ማድረግ ላይ እንደሆነ ይታወቃል። ይህንንም የገቢ ማሰባሰቢያ ሂደት ለማገዝ የፊታችን መጋቢት 28 በዱባይ ሩጫ ይካሄዳል። በሩጫው ላይ ለመሳተፍ እንዲሁም ደግሞ ለሩጫ የተዘጋጁትን ቲሸርቶች በመግዛት ለመቄዶኒያ ድጋፍ ማድረግ የሚፈልግ ማንኛውም ሰው እንዲሳተፍ የመቄዶኒያ የአረጋውያንና አእምሮ ህሙማን መርጃ ማዕከል መስራችና ዋና ስራ አስኪያጅ ቢኒያም በለጠ መልእክት አስተላልፈዋል። የፊታችን መጋቢት 28 በዱባይ ላይ ትልቅ የሆነ የሩጫ ፕሮግራም አለ፣ ኢትዮ አፍሪካ ራን በዱባይ እና እዛ ላይ ሁላችሁም እንድትሳተፉ ነው። እንግዲህ ቀኑ ያው መጋቢት 28 ነው፣ በዱባይ ነው። ስለዚህ ዱባይ አካባቢ ያላችሁ፣ አረብ ሀገር ያላችሁ ሰዎች በሙሉ እዚህ ሩጫ ላይ እንድትገኙልን ነው። ምክንያቱም የሩጫው ገቢ ሙሉ በሙሉ ለመቄዶኒያ ነው። ገቢው በሙሉ ለመቄዶኒያ ስለሆነ ቲሸርቱን እየገዛችሁ ይሄን ቲሸርቱ እየለበሳችሁ እንድትሮጡልን ነው ማለት ነው። በገቢ ማሰባሰብ ሂደቱ እስካሁን የተሰበሰበው 880 ሚሊዮን ብር ገደማ እንደሆነ ያነሱት ቢንያም፣ አንድ ሰው አንድ ቲሸርት ሲገዛ አንድ ጎዳና ላይ ያለ ሰው እንደሚረዳ እያሰበ እንዲገዛም ጠይቀዋል። ዘገባውን ያደረሰን ባልደረባችን ዮሐንስ በቀለ ነው።